ሰላም ሰላም ውድ የቻናላይ ቤተሰቦች ኢቶ አካዳሚ የኦንላይን ትምህርት ቤት ነው አማረኛ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን በኢሞ በዋትሳፕ በቴሌግራም ከዚህ በታችሁ አስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ እንዲሁም ለቻና ላይ አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ሰላም ሰላም ውድ የቻናላይ ቤተሰቦች እንግዲህ በዛሬው ክላሳችን የአማረኛ ፊደላትን ከግማሽ ወደታች ያሉ ፊደላትን ይዤላችሁ መጥቻለሁ። እንግዲህ የመጀመሪያ ፊደላትን ወይም ክፍል አንድ ብዬ ያዘጋጀውትን ቪዲዮ ብዙ ተማሪዎች የመጀመሪያ ስለሆነ ሁሉም ተማሪ በቶሎ ይለምዷን። በዛሬው ክላሳችን ግን ክፍል ሁለት ብዬ ከግማሽ ወደታች ያሉ ፊደላትን ምናይ ይሆናል። እንግዲህ እዚህ ወደታች ያሉ ፊደላትን ሳይሰለቻችሁ በፍሬሽ ሜሞሪ ማንበብና መጻፍ ትችላላችሁ። የምለውን የተከተላችሁ ድምጻቸውን መለማመድ እንዲሁም ቅርጻቸውን የምትለዩበትን መንገድ አሳያቸዋለሁ። ቀጥታ ወደ ፊደሎቹ ስነድ ይቺ ኘ ኘ ይቺ ኒ ኒ ኒ ኒ ኛ ኛ

ዊ ዊ ዋ ዋ ዌ ዌ ው ው ወ ወ ወ ው ዌ ዋ ዊ ው ወ ወ ብላችሁ ታነባላችሁ። እንግዲህ የመጀመሪያ ፊደላት እንደምታዩቸው ከጎናቸው ቅጥል የሌላቸው ከሆኑ ወይም እግረ አጣራ ወይም እግረ ሸፋፍ አይደሉም። እነዚህ የመጀመሪያ ፊደላት ናቸው። ሁለተኛ ፊደላት ደግሞ ከጎናቸው ቅጥል ሲጨመርባቸው ሁለተኛ ፊደላት ይሆናሉ። እንግዲህ እያንዳንዳቸው ኡ ኡ ሚል ድምፅ አላቸው ማለት ነው። ኘ ብላችሁ ከዛ ኙ ነው የምትሉት። አ ብላችሁ ኡ ነው ምትሉ። ስለዚህ ኙ፣ ኡ፣ ኩ፣ ሁ ሚል ድምፅ አላቸው። ሶስተኛ ደግሞ ከጎናቸው ቅጥል ያላቸው ሁለተኛ ናቸው። ሶስተኛ ሲሆኑ ደግሞ ከእግራቸው ላይ ቅጠል ይኖራቸዋል ማለት ነው። ወይም እግረ ሸፋፋ ወደ ቀይ ይሆናሉ ማለት ነው። እቺ ሚ ሚ ኢ የምትል ድምጽ አላት። እቺ ኢ ነች እንዳለ ራሷ ኢ። እቺ ኪ ኪ፣ ይቺ ሂ ሂ፣ እቺ ዊ ዊ ብላችሁ ኢ ኢ ሚል ድምጽ ያንደበታችሁ መጨረሻ ላይ ስታነቡ ይወጣል ማለት ነው። ይቺ ደግሞ እኛ እኛ አ ካ ሀ ዋ ዋ አአ የሚል ድምጽ ካላቸው አራተኛ ፊደላት ናቸው። ሶስተኛዎች ከግራቸው ላይ እግረ ሸፋፋ ሲሆኑ፣ አራተኛ ፊደላት ደግሞ ባለ ሁለት እግር ከሆኑ የመጀመሪያ ግራቸው ያጠራል። ባለ አንድ እግር ከሆኑ ደግሞ የተለያየ ቅርጽ የኖራቸዋን ወይም ቅርጽ አልባ ምትባለው። ለምሳሌ ይች ወነች አራተኛ ላይ የተለየ ቅርጽ ነው ያላት። አምስተኛ ፊደል ደግሞ ኘ ኤ ኬ ሄ ዌ። እነዚህ ከአንደበታችሁ መጨረሻ ላይ ኤ የሚል ድምጽ እያወጣችሁ ታነቧቸዋላችሁ ማለት ነው። ቅርጻቸው ደግሞ እንግዲህ ከመጀመሪያ ፊደላት ላይ ቀለበት ታች ላይ ስታደርጉባቸው አምስተኛ ፊደላት ይሆናሉ። ስድስተኛ ላይ የሚል ድምፅ አላቸው። የተለያየ ቅርጽ ነው ያላቸው። እየጻፋችሁ ድምፃቸው መለማመድ ትችላላችሁ? እ ክ ህ ው ው ብላችሁ ታነባላችሁ። ሰባተኛ ላይ ያሉ ፊደላት ደግሞ ኦኦ ሚል ድምፅ አላቸው። እንግዲህ ስናነባቸው ወደ ማስታወስ አለባችሁ ማለት ኦኦ ሚል ድምፅ ነው ያላቸው። ስለዚህ ኞ ስትሉ ኦ ሚል ካንደበታችሁ መጨረሻ ላይ ኞ ብላችሁ ታወራለ ከዛ ኦ ኮ ላችሁ ታነባላችሁ ማለት ነው። እንግዲህ እነዚህ ኦኦሚል ካንደበታችሁ መጨረሻ ላይ ድምፅ ስታወጡ ሆ ኮ ብላችሁ ስትናገሩ ኦኦሚል ድምፅ አለው ያልኋቸው ሰባተኛ ላይ ያሉ ፊደላት ናቸው። ቅርጻቸው ደግሞ የመጨረሻ እግራቸው ያጠራል ማለት ነው። አራተኛ ላይ የመጀመሪያ እግራቸው ነበር ያጠረው። ሰባተኛ ላይ ያሉ ፊደላት ደግሞ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ደግሞ ከናታቸው ላይ ቀለበት አላቸው በብዛት ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል። ቅርጽ አልባ ከሆኑ ደግሞ የተለየ ቅርጽ ነው ሊኖራቸው የሚችል። እንግዲህ እንደዚህ እያደረግንን እየጻፋችሁ እየተከተላችሁ ድምፃቸውን መለማመድ ትችላላችሁ። ይበልጥ ደግሞ የአማረኛ ቋንቋን መጻፍ ማንበብ ፊደላትን ማወቅ ከፈለጋችሁ እዚህ በታችሁ አስቀመጥነው ስልክ እየደወላችሁ ኦንላይን ሁሉም እያስተማርን ስለምንገኝ እየደወላችሁ መማር ትችላላችሁ። በተለያዩ የሶሻል ሚዲያ አማራጮች። ይቺ ዘ፣ ዘ፣ ዙ፣ ዙ፣ ዚ፣ ዚ፣ ዛ፣ ዛ፣ ዜ፣ ዜ፣ ዝ፣ ዝ፣ ዞ፣ ዞ

ባለ ግር ገረሙን ተባነው ለክ እንደ ሌሎቹ ሁለተኛ ላይ ቀጠላላ፣ ሶስተኛ ላይ ገረ ሸፋፋ፣ አራተኛ ሁለት ግሮ ያጥራን፣ አምስተኛ ቀለባት፣ ስድስተኛ የተለያየ ቅርጽ ነው ያላቸው፣ ሰባተኛ ደግሞ የመጨረሻ ግሮ ያጥራን ማለት ነው። እነዚህ እንደምታቸው ሶስቶች ተሽተረው ዘ፣ ደ ባለ ሁለት ግር ናቸው። እቺ ገ ባለ አንድ ግር ናት። ይቺ ባለ ግር። ስለዚህ ሁለተኛ ላይ ከጎናቸው ቀጠላላቸው ኡ የሚል ሚል አላቸው። ዙ፣ ዥ ዱ ጉ ጡ ብላችሁ ከጎን ከጎናቸው ቅጥል እየጨመራችሁ ማንበብ መጻፍ ትችላላችሁ። ሶስተኛ ደግሞ እግረ ሸፋፋት ታረጓችኋላችሁ ማለት ነው። ዚ፣ ጂ፣ ዲ፣ ጊ፣ ጢ ያላችሁ አበቃ ኢሜል ድምፅ አላቸው። ዚ ስትሉ ከአንደበታችሁ የሚወጣው ፊደል ድምፁ፣ ዚ ስትሉ ኢሜል ድምፅ አለው ማለት ነው። ስለዚህ ኢ ሚል ድምጽ ካለው ሶስተኛ ፊደላት ናቸው። አ ሚል ደግሞ ዛ ዣ ዳ ጋ ጣ፣ እነዚህ አራተኛ ላይ ያሉ ፊደላት ናቸው። የመጀመሪያ እግራቸው እንደምታዩት አጣራ ነው። ይቺ ይቺም አጣራ ናቸው። ይቺ ባለአንድ እግር ስለሆነች ወደ ግራ የተጣመመች ናት። እነዚህም በተመሳሳይ ማለት ነው። እነዚህ አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ያሉ ፊደላት ደግሞ እንደምታያቸው ባለቀለበት ናቸው። ዜ ጌ ጌ ጤ ኤ የሚል ድምጽ ያላቸው ናቸው። ቀለበታቸው ደግሞ ከመጀመሪያ ፊደላቸው ላይ በቀይ በኩል ታች ላይ ስታደረጓቸው ቀለበት አምስተኛ ፊደላት ይሆናሉ ማለት ነው። ስድስተኛ ላይ የሚል ድምጽ ነው የሚያመሳስላቸው፣ ሌላ የፊደል ቅርጻቸው የተለያየ ነው። ለምሳሌ እች ዝ እ እች ድ እች ጊ እች ጥ የተለያየ የፊደል ቅርጽ ነው ያላቸው እንደነዚህኞች ቀለበት ወይም እግረ አጣራ ወይም እግረ ሸፋፋ የሚያመሳስላቸው ነገር የለም ማለት ነው። ስንተኛ ያሉ ፊደላት ስድስተኛ ላይ ያሉ ፊደላት ሰባተኛ ላይ ያሉ ፊደላት እንደነገርኳችሁ ቅድም አራተኛ ላይ ያሉ ፊደላት የመጀመሪያ እግራቸው ሲያጠር፣ ሰባተኛ ላይ ያሉ ፊደላት ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለው እግራቸው ያጠራል ማለት ነው። ድምጻቸው ደግሞ ኦኦ የሚል ድምጽ ለምሳሌ እዚጋ ዞ ዦ፣ ዶ፣ ጎ፣ ጦ ስትሉ ኦ የሚል ድምፅ አለው። ጎ ስትሏን ጂኦ ነው በእንግሊዘኛ። ስለዚህ ጎ ስትሉ ኦ የሚል ድምፅ አለው ማለት ነው። እያንዳንዳቸው እንደዚህ አይነት ድምፅ አላቸው፣ ሰባተኛ ላይ ያሉ ፊደላት ማለት ነው። እቺ ደግሞ ጨ ጨ ጩ ጪ ጫ ጫ ጭ ጭ ጮ ጮ ጮ ጭ ጨ ጫ ጪ ጪ ጩ ጨ ጨ። እቺ በከንፈራቸው ነው የምታነባት። ጠ በላቸው ነው የምትጠሯት ጠ ጡ ጲ ጣ

ፂ ፃ ፆ ፅ ፄ ፁ ፀ እንግዲህ ፀ ስትሉ ፀሐይ፣ ፀሎት፣ ፀባይ ያላችሁ የምትናገሩባት የመጀመሪያዋ ፊደል ፀ ትባላለች። ከዚ የችኛዋ ፈነች እችኛዋ ፀ እችና እች ተመሳሳይ ናቸው ድምጻቸው። ስለዚህ እችን እችን ፀ ካላቸው እችንም ፀ ትላላቸው። እች ጣነች እች ጨነች። እነዚያውን እች ባለ ሶስት ግር ናት። እችና እች ባለ ሁለት ግር ናቸው። ጣ ፀ ባለ ሁለት ፈ ቅርጽ አልባ ነች። እች ፀም ቅርጽ አልባ በሚባል ትታወቃለች። እንግዲህ ሁለተኛ ላይ ቅርጽ አልባም ከሆኑም ከሆኑ ባለ ሁለት ግር ከሆኑ ባለ ሶስት ግር ከሆኑም ከጎናቸው ቅጥል ቅጥል አላቸው እንደምታያቸው። ጩ ጱ ጹ ፉ ጹ ብላችሁ ታነባላችሁ ማለት ነው ኡኡ ሚል ድምጽ አላቸው። እችኛዋ ደግሞ ጪ ጲ ፂ፣ ፊ ፂ እነዚህ ደግሞ ኢኢ ሚል ድምፅ አላቸው። ቅርጻቸው ደግሞ ከመጀመሪያው እግራቸው ላይ እግረ ሸፋፋ ስታደርጋቸው መጀመሪያ ፊደላት አሉ። ልክ የመጀመሪያዎችን እንትጽፉ እና ከዛ በቀይ በኩል ታች ላይ ያለውን ግራቸውን እግራቸውን ሸፈፍ ሸፈፍ ማድረግ ነው የሚጠበቅባቸው ሶስተኛ ፊደል ይሆናሉ ማለት ነው። አራተኛ ከሆኑ ደግሞ ባለ ሁለት ግርና ባለ ሶስት ግር ከሆነ የመጀመሪያ እግራቸው ያጥራል ማለት ነው። ቅርጽ አልባ ከሆኑ ግን የተለያየ ቅርጽ ነው የሚኖራቸው እያንዳንዳቸው ድምጻቸው ደግሞ ጫ፣ ጣ፣ ጻ፣ ፋ፣ ጻ ብላችሁ ታነባላችሁ ማለት ነው አምስተኛ ያሉ ፊደላት ደግሞ ኤ ኤ ሚል ድምፅ አላቸው። እያንዳንዳቸው ቀለበት ቀለበት በቀኝ በኩል ታች ላይ ከሆነ አምስተኛ ፊደላት ናቸው ማለት ነው ጨ ፒ ፌ ብላችሁ ታነባላችሁ ስድስተኛ ላይ ደግሞ የተለያየ ድምፃቸው ድምጻቸው ሚል ነው ያላቸው ድምፅ ግን የተለያየ ቅርጽ ነው ያላቸው ማለት ነው ጪ ጥ ፍ እንግዲህ እና ፍ የተለያዩ ናቸው። እነዚህ ደግሞ የሆነ የሚመሳሰላቸው ነገር አለ። ከላይ አናታቸው አናታቸው ላይ ነው ቅጥል ያላቸው ስድስተኛ ፊደላት። የዋ ደግሞ የተለየች ናት። ስለዚህ እ የሚል ድምፅ አላቸው ማለት ነው። ሰባተኛ ደግሞ የመጨረሻ እግራቸው አጣራ ከሆነ የመጨረሻ ፊደል ይሆናሉ። ባለሁለትና ባለሶስት እግር ከሆኑ ማለት ነው። ነገር ግን ቅርጽ አልባ ከሆኑ ወይም ባላንድ እግር ከሆኑ፣ ባላንድ እግር የመጨረሻ እግራቸው በብዛት ቀለበት አለው ከናታቸው ላይ። ቅርጽ አልባ ከሆነ ግን የተለየ ቅርጽም ሊኖራቸው ይችላል። ግን የሚያመሳስላቸው ድምፅ ኦኦ የሚለው ድምፅ ያመሳስላቸዋል ማለት ነው። ከአንድ በታችሁ መጨረሻ ጮ ስትሉ ኦ የሚል ድምፅ አለው። ጦ ስትሉ ኦ ሚል ድምፅ አለው። ጮ፣ ጦ፣ ጾ፣ ፎ

ጁ ጁ ጀ ጀ እችኛ ደግሞ ፐ ፐ ፐርሰንት ስትሉ ጠሯት። እች ደግሞ ፑ ፑል ፑል ለማለ ፑ ከዚች ፒ ፒ እቺ ፓ ፓስታ ለማለ ፓ ከዚች ፔ ፔ እቺ ፕ ፕ ከዚች ፖ ፖሊስ ትሉ ፖ የመጀመሪያ ፊደል ፖ ከዚያ ፕ ከዚያ ፔ ከዛ ፓ ፒ ፑ ፐ ፐ። ይችኛዋ ደግሞ አ። እንግዲህ ሁለት አይነት አማ ያለ አንዷን ከላይ የተናታን ሁለተኛዋ ደግሞ ይችነች አ ኡ ኢ አ ኤ እ ኦ ኦ ኦ እ ኤ አ እሺ፣ ይችኛዋ ደግሞ ሀ ትባላለች። ሀ ከዛ ሁ ሁ ሂ ሀ ሄ ህ ሆ ሆ ሆ ህ ሄ ሀ ሂ ሁ ሀ እንግዲህ ከሃዎች ውስጥ አራተኛዋ አራት ሀ አይነቶች አሉ። አራተኛዋ ይቺ ናት ማለት ነው። ጀ፣ ፐ፣ አ፣ ሀ እነዚህ የመጀመሪያ ፊደሎች ናቸው። ከጎን ከጎናቸው ቅጠል ሲጨመርባቸው ጨመርባቸው ደግሞ ኡ የሚል ድምጽ አላቸው። ጁ፣ ፑ፣ ኡ፣ ሁ ብላችሁ ታነባላችሁ። ሶስተኛ ሲሆኑ ደግሞ እግረ ሸፋፋ ይሆናሉ። ኢ የሚል ድምጽ አላቸው። ጂ፣ ፒ፣ ኢ፣ ሂ ሂ አራተኛ ሲሆኑ ደግሞ አአ የሚል ድምጽ አላቸው። እያንዳንዳቸው ባለሁለት እግር ከሆኑ የመጀመሪያ እግራቸው ያጠራል። ባለ አንድ ግር ከሆኑ ደግሞ ወደ ግራ የመጣ ማመደል አላቸው። ለምሳሌ እቺ ጀ ባለ ሁለት ግር ስለሆነች የመጀመሪያ ግሯ አጣራ ነው እንደምታዩት። እቺ ደግሞ ባለ አንድ ግር ስለሆነች ወደ ግራ ጠጣ ማመሽናት። ሌሎችን በተመሳሳይ ማለት ነው። ጃ፣ ታ፣ አ፣ ሃ ሃ ብላችሁ ታነባላችሁ። አምስተኛ ደግሞ ቀለበት ያላቸው ከሆኑ ነው ማለት ነው። ጄ፣ ፔ፣ ኤ፣ ሄ እንግዲህ ኤ ኤ ሚል ድምጽ አላቸው ስታነቧቸው፣ ጄ፣ ፔ፣ ኤ፣ ሄ ብላችሁ ስታነቡ። ስድስተኛ ደግሞ እ ሚል ድምጽ ጂ፣ ፕ፣ እ፣ ሄ፣ ኤ ኤ ሚል ድምጽ አላቸው። ሰባተኛ ደግሞ ኦ ኦ ሚል ድምጽ ጆ ስትሉ ጂ ኦ ነው የምትሉ፣ ጆ። ከዛ ፖ ፖ፣ ከዛ ኦ ኦ፣ ከዛ ሆ ሆ። ስለዚህ ኦኦ የሚል ድምጽ ካላቸው የመጨረሻ ፊደላት ወይም ሰባተኛ ላይ ያሉ ፊደላት ናቸው። እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ ተለማመዱ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ ይሆነላቸው።